ከሁለት ሳምንታት በፊት ሚያዝያ 13 ቀን 2017 ዓ ም ነበር የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ከዚህ ዓለም ድካም ያረፉት። ሊቃነ ጳጳሳት ፖፕ ፍራንሲስ ቀደም ሲል በሕመም ላይ በነበሩባቸው ወራት በሆስፒታልና በኋላም ቫቲካን በሚገኘው ቅድስት መንበራቸው ሕክምናና የምዕመናን ጸሎት ሳይለያቸው ቆይቷል። ይሁንና በጠና ሕመም ላይ የነበሩት ሊቃነ ጳጳሳት ፖፕ ፍራንሲስ የትንሣኤ ዕለት ለምእመናን ቡራኬ ከሰጡ በኋላም በነጋታው ጠዋት ላይ ማረፋቸውን ቫቲካን በዕለቱ ለዓለም አሳውቃለች። በወቅቱም የኢትዮጵያ ካቶሊካዊት ቤተ ክርስቲያንን ጨምሮ በመላ ዓለም የሚገኙ የካቶሊክ ቤተ ክርስቲያናትና የእምነቱ ተከታዮች የተሰማቸውን ጥልቅ ሐዘን ሲገልጡ ሰንብተዋል። ትናንት ሚያዝያ ሰላሳ ደግሞ ቫቲካን ፖፕ ፍራንሲስን የሚተኩ አዲስ ርዕሰ ሊቃነ ጳጳሳት ሰይማለች። የሮማ ካቶሊካዊት ቤተ ክርስቲያን ዘመናትን በተሻገረው የአሰራር ልማዷ መሰረት ከተለያዩ ሀገራት የተውጣጡ ካርዲናሎች በምስጢራዊው ድምፅ አሰጣጥ ስነ ስርዓት ኮንክሌቭ ይሉታል አዲሱን ርዕሳነ ሊቃነ ጳጳሳት መርጠዋል። ፖፕ ፍራንሲስን የተኩት አዲሱ ርዕሰ ሊቃነ ጳጳስም የአሜሪካው ካርዲናል ሮበርት ፕሬቮ ሲሆኑም የጵጵስና ስያሜያቸውም ሊዮ 14ተኛ ሆኗል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ተኛም ለዚህ መንበር የበቁ የመጀመሪያው አሜሪካዊ ጳጳስ ሆነዋል። ከየሀገራቸው ተነስተው ባሳለፍነው ነው ሰኞ ቫቲካን ተጠቃለው የገቡት ካርዲናሎች ምስጢራዊውን ድምፅ እንዲሰጡ የተወከሉ እኒህ ከተለያዩ ሀገራት የተሰባሰቡ ካርዲናሎች አዲሱን ጳጳሳቸውን መርጠው እስኪያሳውቁ ድረስ ከተቀረው ዓለም ጋር በፍጹም እንዳይገናኙ ተደርጓል። ይህ የሮማ ካቶሊካዊት ቤተ ክርስቲያን ከምትከተላቸው ጥብቅ መርሆዎች አንዱ ነው። በዚህም መሠረት ካርዲናሎቹ ባለ ባለፉት ቀናት ከተቀረው ዓለም ጋር በስልክም ሆነ በሌላ በማናቸው መንገድ ሳይገናኙ ቆይተዋል። ከጋዜጦች፣ ከቴሌቪዥን፣ ከሬዲዮም ሆነ ከኢንተርኔት ፍጹም ርቀው ነው ምስጢራዊውን ድምፅ አሰጣጥ አከናውነው ያጠናቀቁት። ከቫቲካን እንደተሰማው ምርጫውን የሚያከናውኑት ካርዲናሎች ብዛት 132 ነው። በእርግጥ 133ኛው ካርዲናልም ሮም ይገኙ የነበረ ቢሆንም ከምስጢራዊው ድምፅ አሰጣጥ ቀደም ብሎ ሰኞ ዕለት ተካሂዶ በነበረው በአጠቃላይ 180 ካርዲናሎች በተገኙበት ስብሰባ ሳይካፈሉ ቀርተዋል። በእጩነት ከቀረቡት መካከል ለርዕሰ ሊቃነ ጳጳስነት የሚያበቃው የድምፅ መጠን የመራጮቹን ሁለት ሶስተኛ ድምፅ ያገኙት እጩ ይሆናሉ ይላል የቤተ ክርስቲያኒቱ ደንብ። ትናንት ምስጢራዊው ድምፅ አሰጣጥ የሚከናወንበትን ቤተ መቅደስ ምዕመናን ዙሪያውን ከበው ወደ ጣራው አንጋጣው ሲመለከቱ ውለዋል። ምክንያቱም ከቤቱ ጣራ በላይ ከፍ ብሎ በሚታየው ጭስ ማውጫ በኩል የሚወጣው ጭስ መልክ ምን አይነት እንደሆነ ለመመልከት ነው። ጥቁር ጭስ ከወጣ ከእጩዎቹ መካከል አንዳቸውም የሊቀ ጵጵስ እናውን መንበር ለማግኘት የሚያበቃ ድምፅ አላገኙም ማለት ነው። ነጭ ጭስ ሲወጣ ከታየ ደግሞ የካርዲናሎቹን ሁለት ሶስተኛ ድምፅ የተጎናጸፉ አዲስ ርዕሰ ሊቃነ ጳጳሳት ተገኝተዋል ማለት ነው። ትናንት የሆነውም ይኸው ነበር። ከሁለተኛው የድምፅ አሰጣጥ ሥነ ሥርዓት በኋላ ከቤተ መቅደሱ ጣራ በላይ ነጭ ጢስ ተትጎለጎለም፣ የቫቲካን ደወሎች ተደወሉ። የሮማ ካቶሊካዊት ቤተ ክርስቲያንና አቅፋ የያዘቻቸው በመላ ዓለም የሚገኙ ከአንድ ነጥብ አራት ቢሊዮን በላይ ምዕመናን አዲስ ርዕሰ ሊቃነ ጳጳሳት አገኙ ማለት ነው። አሜሪካዊው ካርዲናል ተመረጡ። ፖፕ ፍራንሲስን ይተካሉ ተብለው ግምት ተሰጥቷቸው የነበሩ ቀደም ሲል በተለ። የጣሊያኑ ካርዲናል ፒየትሮ ፓሮሊንና የፊሊፒንስ ካርዲናል ሉዊስ አንቶኒዮ ታጄሊ ይገኙበት ነበር። ይሁንና አሁን አሜሪካዊው ካርዲናል ተፈላጊውን ድምፅ በማግኘት የጵጵስናውን መንበር ተረክበዋል። በቤተ ክርስቲያኒቱ ስርዓት መሰረት ድምፅ መስጠት የሚችሉት ዕድሜያቸው ከ80 በታች የሆነ ካርዲናሎች ናቸው። የጀርመን ካርዲናል ዋልተር ካስፐር ከድምፅ ሰጪዎች ውስጥ አልተካተቱም፣ ዕድሜያቸው 92 ነውና ካርዲናል ካስፐር ላስታምፓ ለተባለው ጋዜጣ ከምርጫው ቀደም ብለው ያካፈሉት ምክረ ሐሳብ የሚዲያዎችን ቀልብ የሳበ ነበር። ምዕመናን ፖፕ ፍራንሲስን የሚተካላቸው ጳጳስ ይሻሉ። የልባቸውን ውስጥ የሚረዳላቸው አገልጋይ ይፈልጋሉ። ራሱን ከቤተ መንግሥቱ ይልቅ ወደ ቤተ እምነቱ ያዘነበለ አባት ይናፍቃሉ ነበር ያሉት የጀርመኑ ካርዲናል ዋልተር ካስፐር። የሊቀ ጳጳስ ምርጫውን በሀገር አውድ ውስጥ ስንመለከተው ደግሞም በቤተ ክርስቲያኒቱ የሺህ ዘመናት ታሪክ አሜሪካዊ ርዕሰ ሊቃነ ጳጳሳት ሲሾሙ ያሁኑ ለመጀመሪያ ጊዜ ነው። ረጋ ባለ ሁኔታ ፖፕ ፍራንሲስን የተሰናበተችው የሮማ ካቶሊካዊት ቤተ ክርስቲያን በሰከነና በጥብቅ ስርዓቷ በታጀበ ሁኔታም አዲሱን ርዕሰ ሊቃነ ጳጳሳት ሰይማለች። አዲሱ ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ የተወለዱት ቺካጎ ውስጥ ነው። እድገታቸውም እዚያው። ከሀገራቸው አፋቸውን ከፈቱበት እንግሊዘኛ በተጨማሪ ጣልያንኛና ስፓኝ ይናገራሉ። አሁን ዕድሜያቸው 69 ደርሷል። በመንፈሳዊ አገልግሎታቸው ወደ ጵጵስና ከመምጣታቸው ቀደም በተለያዩ እርከኖች ውስጥ ማለፋቸው ይነገራል። በተለይም ከሀገራቸው አሜሪካ ውጭ በፔሩ የሰጡት ሚስዮናዊ አገልግሎት ይጠቀስላቸዋል። ካቻምናም ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ከፍ ላለ አገልግሎት ወደ ቫቲካን ሳቧቸው በቫቲካን ለሚገኙ ጳጳሳት የበላይ ኃላፊ እንዲሆኑም ሾመዋቸው አገልግለዋል። የሮማ ካቶሊካዊት ቤተ ክርስቲያን አዲሱ ርዕሰ ሊቃነ ጳጳሳት ሊዮ አስራ አራተኛም ከተመረጡ በኋላ በቫቲካን ቅዱስ ጴጥሮስ ቤተ ክርስቲያን ከፍ ካለ አውደ ምሕረት ላይ ሆነው በአደባባዩ ሞልተው ለሚጠብቋቸው በብዙ አስር ሺዎች ለሚቆጠሩ ምዕመናን ሰላም ለሁላችሁ ይሁን ብለዋል።